ስለ ክሩ አብራራለን ይላል ጥያቄው። እግዚአብሔር ይስጥልኝ። በቤተ ክርስቲያናችን ስርዓት ሶስት አይነት ክር አለ፤ ጥቁር፣ ቀይ፣ ነጭ ማለት ነው። ጥቁሩ የአብ ምሳሌ፣ ቀዩ የወልድ ምሳሌ፣ ነጩ የመንፈስ ቅዱስ ምሳሌ ነው ማለት ነው። ጌታችን ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ ወልድ በዮርዳኖስ ተጠመቀ፣ መንፈስ ቅዱስ በእርግብ አምሳል ወረደ፣ አብ በጥቁር ደመና ሆኖ መሰከረ። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይለናል። ስለዚህ ሶስቱ የሚመሰለው በዚህ ነው ማለት ነው። ጥቁሩ የአብ ምሳሌ ነው፣ ቀዩ የወልድ ምሳሌ ነው፣ ነጩ የመንፈስ ቅዱስ ምሳሌ ነው ማለት ነው። በአርባና በሰማንያ ቀናችን ከተጠመቅን በኋላ ቀዩን ወይ ነጩን ያስሩልናል፣ ወይ ጥቁሩን ያስሩልናል፣ ወይ ደግሞ ሶስቱን በአንዴ የገምደው ያስሩልናል ማለት። ቀዩን ካሰሩልን የክርስቶስ የደሙ ምሳሌ ነው፣ ወይ ደግሞ የክርስቶስ ምሳሌ ነው። ነጩን ካሰሩልን መንፈስ ቅዱስ በእርግብ አምሳል ወረደ ይላል መጽሐፍ። ያንን በዛ ምሳሌ ነው ማለት ነው። ጥቁሩን ካሰሩልን ደግሞ አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ መሰከረ የሚለውን ምስጢር የያዘ ነው ማለት ነው። ያደግን ስንመጣ ከፍ እያልን ስንመጣ የምናስረው ጥቁሩን ነው። ለምንድን ነው ስንል፣ ጥቁር የሐዘን ምሳሌ ነው። ጥቁሩን ማህተብ ባየን ቁጥር አንገታችን ላይ ባየን ቁጥር አንደኛ ምስክር ነው። እኔ ክርስቲያን ክርስቶስ ገዝቶኛል፣ በደሙ ገዝቶኛል እያል ለዓለም እየመሰከርን ነው፣ እየሰበክን ነው። ድምፅ የሌለው ስብከት ማለት ነው። ሁለተኛ ደግሞ ጥቁሩን ክር ባየን ቁጥር የተከፈለልን ዋጋ እናስባለን፣ እናያለን፣ እናስታውሳለን ማለት ነው። ክርስቶስ በቀራኒዮ በተሰቀለ ጊዜ እነሆ ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ለበሰች፣ ከዋከብትም ረገፉ ተብሎ ተጽፏል። ጨለማ ሆነ ተብሎም ተጽፏል። ስለዚህ ሐዘን የሐዘን ምልክት ነው ማለት ነው። በመጽሐፍ ቅዱስ ከአስራ ሁለቱ ሐዋርያት አቡ ቀለምሲስ ቅዱስ ዮሐንስ ወንጌላዊ ማለት ነው እድሜ ዘመኑን አልሳቀም ይላሉ የቤተ ክርስቲያን ሊቃውንት። እንዳዘነ ነበር እንዳዘነ ነበር የሚኖረው ይላሉ። እና ክርስቲያን ያንን ባሰበ ቁጥር ክርስቶስን ባሰበ ቁጥር ሁልጊዜም ስለ ኃጢአቱ እንዲያስብ ስለ እሱ የተከፈለውን ዋጋ እንዲያስብ ይሆናል ማለት ነው። እና ጥቁር ማሰራችን ለዚያ ነው። ሌላኛው ሶስት የምናስር ሰዎች አለን። በአሁኑ ሰዓት ሶስት መስቀል የሚያስር ሰው እየበዛ ነው። ብፁዕ ቅዱስ አቡነ ማትያስ ያሰሩትን ይዩት። ይሄ ራሱን የቻለ ምስጢር አለው። እኛ ምእመናን ግን የምናስረው ለአንገት መስቀል የተሰራ ቤተክርስቲያን የሰራችው ስርዓት አለ። የምናስረው አንድ መስቀል ብቻ ነው ማለት ነው። ቀዩንና ጥቁሩን፣ ነጩን ክር በአንድ ገምደ ልናስር እንችላለን፣ በምስሉ ላይ እንደምታዩት ማለት ነው። መስቀሉ ግን የሚሆነው አንድ ነው ማለት ነው። ሶስት አይታሰርም። ይህቱዝፍት ዝፍት ነው። ይሄ ጌጥ ለጌጥ ብለው ነው የሚያስሩት። አንዳንድ ሰው ምንችግር አለው ሊል ይችላል። ነገር ግን እኛ ምእመናን የምናስረው አንድ ነው ምክንያቱም እኔ ክርስቲያን ነኝ ለክርስቶስ የተሸጥኩኝ ነኝ የሚል ምስክር አለው ስለዚህ አንዱ በቂ ነው ማለት መስቀል እንግዲህ የወርቅም ይሁን የዳይመንድ ይሁን የከበረ ድንጋይም ይሁን የእንጨትም ይሁን የብረት ምስጢሩ አንድ ነው ልዩነት የለው ምስጢሩ ምንድን ነው እኔ ክርስቲያን ነኝ ክርስቶስ በዚህ መስቀል ላይ ተሰቅሎኔን አድኖኛል ነው ምስክርነቱ ማለት ነው የወርቅ አሰርግ የብሩር አሰርግ የከበረ ማዕድን ተፈልገ ህዛብ ብታሰራው የመስቀል ምስጢር ያው አንድ ነው ማለት ነው። እና ይሄንን ይመስላል ሶስት የምታስሩ ሰዎች አስተካክል ሁለቱም ፈታችሁ ለሌለው ለሌላ ሰው ሰሩት ማለት ነው። በቂ ነው አንዱ ብቻ በቂ ነው። አንዱን ካሰርክ እምን ዋናው እምነት እኮ ነው። አንዱን ካሰርክ በቂ ነው። ብፁዓን አባቶች ጳጳሳት ራሱን የቻለ እንትናለው ማለት ነው። የሚይዙ የሚያስሩበት ራሱን የቻለ ምክንያት አለው። ሌላኛው መቁጠሪያ አንገት አንገት ላይ የምታስር ሰዎች ያልመነኮሰ ሰው መቁጠሪያ አንገቱ ላይ አስርም ማለት ነው። ይህን ደግሞ ያዙልኝ እና ይህንን ይህንን ይመስላል። ጥቁር ማሰራችን የአብ ምሳሌ ነው ማለት ጥቁር የአብ ምሳሌ፣ ቀይ የወልድ ምሳሌ፣ ነጭ የመንፈስ ቅዱስ ምሳሌ፣ ሶስት አድርገን ስናስር እግዚአብሔር በስም ሶስት በአካል ሶስት በግብር ሶስት ነው እያልም ነው ማለት ነው። ምስጢረ ስላሴ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ አብ የራሱ ስም ነው። ወልድ የራሱ ስም ነው። መንፈስ ቅዱስም የራሱ ስም ነው። አብ ወልድ መንፈስ ግን አንድ አድርገን ነው የምናስረው እግዚአብሔር አንድ ነው ስንል ነው ማለት ነው። እግዚአብሔር ዓለምን በመግዛት ዓለምን በመፍጠር ዓለምን በማሳለፍ በመለኮቱ አንድ ነው። በስም ሶስት አብ ወልድ መንፈስ ቅዱስ፣ በግብር ሶስት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ፣ በኩነት ሶስት አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። የአብ ስም የራሱ ነው፣ የወልድ ስም የራሱ ነው፣ የመንፈስ ቅዱስ ስም የራሱ ነው ማለት አብ ወልድ መንፈስ ቅዱስ ብለን ሶስት አምላኮች አንድ አንድ አምላክ አሃዱ አምላክ ነው የምንለው ማለት ነው። የማቴዎስ ወንጌል ምዕራፍ 28፥19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ይላል ማለት ነው። ስለዚህ ሶስት አድርገን ስናስር የአብ ወልድ የመንፈስ ቅዱስ ምሳሌ አንድ ሆኖ ተገምዶ ሲታሰር እግዚአብሔር በመለኮቱ አንድ መሆኑ፣ ጥቁር ስናስር ክርስቶስን ሐዘን ማሰባችን፣ ቀይ ስናስር ደሙን ማሰባችን፣ ነጭ ስናስር የመንፈስ ቅዱስ ምሳሌ። ብዙ ምስጢርና ትንታኔ ያለው ይህን ይመስላል። እግዚአብሔር ይስጥልኝ።